የእግዚአብሔር ሰላም ጸጋና በረከት ከሁላችሁም ጋር ይሁን። እንደምን ቆያችሁ የዩቲዩብ ቤተሰቦቼ። እግዚአብሔር እረኛ ነው ስንል በሕይወታችን ሰልፍና መከራ አይኖርም ማለት አይደለም። የእግዚአብሔር እረኝነት ውስጥ ስናልፍ እግዚአብሔር እረኛዬ ነው ብለን ወይም እግዚአብሔር ሲመራን በመከራ ውስጥ ማለፍ ይኖራል። በሞት ጥላ መካከል ማሄድ ይኖራል። አስጨናቂ ሌሊቶችን ማለፍ ይኖራል። በጣም የሚያሰጉና የሚያስፈሩ የህይወት ገጠመኞችን ማለፍ ይኖራል። ነገር ግን የእግዚአብሔር እረኝነት በዛ መካከል የምናልፍበት መንገድ ሁሉ አብሮነቱ፣ ምሪቱ፣ ምህረቱ፣ ጥበቃው ነው። የእግዚአብሔርን እረኝነት በዚያ ውስጥ ለመለመ መስክ የሚመራ ብቻም ሳይሆን በምድረበዳም ያለማንም እርዳታ ማኖር የሚችል ማሳለፍ የሚችል በምናልፍበት የህይወት ጎዳና ሁሉ ምህረቱን እየገለጠ በመልካምም በምድረበዳም በለምለም ስፍራም የሚመራ አምላክ መሆኑን እንገነዘባለን። እስራኤላውያንን በዚያ ምድረ በዳ ሊያሳልፍ እግዚአብሔር ሲፈልግ እግዚአብሔር ማንነቱን፣ እግዚአብሔር ታላቅነቱን ለማስተማር ነው። ህጉን ሊሰጣቸው ነው፣ ሊቀርጻቸው ስለፈለገ ነው እግዚአብሔር እስራኤላውያንን በምድረ በዳ የመራው። ምድረ በዳ የመረጠላችሁ ሰዎች እናንተ እድለኞች ናችሁ፣ ምክንያቱም የእግዚአብሔር ምህረት በእናንተ ሊገለጥ ነው። ሰዎች በእናንተ እግዚአብሔርን እንዲያዩ ዘንድ እግዚአብሔር ወዷልና። ደስ ይበላችሁ። ዛሬ በአስጨናቂ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች በችግር የሚትፈተ በበሽታ የሚትፈተ ነው። ዛሬ በብዙ መንገድ ፈተና የበዛባችሁ፣ ሰልፍ የበዛባችሁ፣ ምድረበዳ የበዛባችሁ የእግዚአብሔር እጅ ብቻ እንደረዳችሁ፣ እግዚአብሔር ብቻ እንዳወጣችሁ፣ እንዳሳለፋችሁ ራ ውስጥ ሲታልፉ እርሱ ብቻ ከእናንተ ጋር እንደሆነ ሰዎች እንዲያውቁ የእግዚአብሔርን እጅ ታላቅነትና ምህረት ሰዎች በእናንተ እንዲያዩ ያንን መንገድ ስለመረጠላችሁ ደስ እያላችሁ እያመሰገናችሁ ያንን መንገድ ተጓዙ። የእግዚአብሔር ጉብኝት ወደ እናንተ ይመጣል። አዎ እግዚአብሔር መልካም እረኛ ነው። መልካም እረኝነቱን በመከራ ውስጥ ስታልፉ፣ በምድረ በዳ ስታልፉ፣ በአስቸጋሪ ሁኔታ ስታልፉ ይገልጣል። ዛሬም ከናንተ፣ ከኔ፣ ከሁላችን ጋር ነው። አሜን።